ይሄ ነው ኡመር፣ ያው ልንገርህ አይደለ እኔ ካንተ ጋር ሳጣ ገባ ውስጥ መግባት አልፈለግም። አንድ ሁለተኛ ነገር ደሞ ደግሞ በደንብ ልብ ብለሽ ስሚ፣ እመጣለሁ እቤትሽ እመጣለሁ። ሲጀመር ስመጣ ቤትሽ ሰኢድን ማግኘት ነው እምፈልገው ከአንቺ ጋር ለመጣላት አይደለም። እየፎከርኩብሽ ያለው አንቺ በረሮልሽ በረሮ ከበረሮ ጋር ደግሞ እንደው ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ እና የተወደዳችሁ ውድ ቤተሰቦቼ ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝት ይበልልኝ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ምን ይዘ መጣ ካላችሁ እጅግ በጣም የሚገርም ነገር ነው ይዤላችሁ የመጣሁት ይሄንን ነገር ላይክ ሰብስክራይብ ሼር እያደረጋችሁ ለነ ሰኢድ እንዲደርስ አድርጉልኝ። እስከመጨረሻው ድረስ አብራችሁኝ ተከታተሉ። ምንድነው ካላችሁ በመጀመሪያ ደረጃ ኦሼን አናግሬው ነበረ። ያው በውስጥ እናንተ ባላችሁትም ሱመያን እላፊ ንግስት ሱመያን እላፊ ስትሰድባት የነበረች እላፊ ስትዘልፍ የነበረች እሱም በቀጥታ አንድ በአንድ ነገርኩት። ቪዲዮ አዘጋጅቶ የእናንተን ኮሜንት በፊት ለፊት ተናግሮ በጣም ሪስፔክት ማለት እኔ ከአውሽ ጋር ምንም አይነት ነገር የለንም። ሰላምን ያለ ነው፣ መልካምም ሰው ነው። ተነጋግረን አድርጎ ዛሬ አስደስቶኛል ማለት ነው ቀላል መሆኑን

አርቢጂ ረፊባት። ይሄ ጢፊ አይደለም ቦምብ የሆነ ጢፊ ነው የመታት ማለት ነው። አራይቭ አራይቭ አረጋጋት። ቴንክዩ ብራዘር። በቃ እንዲ ነው በቃ ባል ሚስቱን ማስከበር ማለት እንዲ ነው። በጣም ነው የማመሰግነው። ከዚህ በኋላ ተረጋግተሽ ተቀመጪ። አርፈሽ ተቀመጪ። አንደርጎ ዝም ጥልቅ ማለት እንደዚህ አይነት ነገር ያመጣል። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ሌላም ጉዳይ አለኝ ትልቅ የሆነ ጉዳይ። ምንድነው ካላችሁ ነገሮችን በውስጥ ብዙ ነገር እያስተካከልኩ ነበረ። ሰኢድን ለማግኘት መልዕክትም አስቀምጬ ነበረ። ያው ሰኢድም መልስ አልሰጠኝም፣ ግን መልስ ስላልሰጠኝ ቀጥታ ቤቱ ለመሄድ ወስኛለሁ። የመጣ ይምጣ ብዬ ማለት ነው የመጣይም ጣብዬ ይሄው ለእናንተም እየነገርኩ ነው። ቀጥታ የሰኢድ ቤት ሄጄ ሰኢድን ለማግኘት ወስኛለሁ። ግን የሰኢድ ቤት ሲሄድ ለጸብ፣ ለግርግር፣ ለምናምን አይደለም። በመጀመሪያ ደረጃ እኔ ከሴት ልጅ ጋር መጣላትም አልፈልግም። ሴት ልጅየም እጄን አላነሳም። ምክንያቱም ተነጋግሮ መግባባት ከቻለ ተነጋግሮ ለመግባባት ነው። ከዛ በተረፈ በሚመጣው ነገር አላፊነትሽን ትወጫለሽ። ከዛ በፊት ይሄን ነገር ስለሰማች ይሄን ነገር ስለሰማች ድምፅ ልካልኛለች። አሰማችኋለሁ፣ ድምጹን የላከችውን ድምፅ አሰማችኋለሁ። አዩ በጣም እየፎከረች ብኝ ነው። ምን እንደላከች ምን እንዳለች ለእናንተ በፊት ለፊት አሰማችኋለሁ። ግን ከዛ በፊት የምናወራው በተለቀቀው ቪዲዮ ላይ የምትናገረው ነገር እንዴ! ሰው ለገንዘብ የዚህን ያህል የሚስገበገብ ከሆነ እኔ ገንዘብ በአፍንጫ ይወጣ። ደስታን ሊገዛ እኮ አይችልም። ጊዜያዊ ደስታን ሊሰጥ ይችላል እንጂ ገንዘብ ዘላለማዊ የሆነ ደስታን አይሰጥም። ጊዜያዊ የምንፈልጋቸውን ነገሮች በሙሉ ሊያደርግልን ይችላል እንጂ ገንዘብ ከሰው አይበልጥም። ሱመጃ የተናገረችው ነገር እኔ በቃ እኔ እንዴት እንደማደንቅሽ እራሱ ምንም ግራ ገብቶኛል። ማለት የአስተሳሰብ ጥግሽን በጣም እንቅጫን፣ ትክክለኛ ነገር የተናገርሽው፣ ከሰው በላይ ምንም የሚበልጥ ነገር የለም። ሌላ ሌላ አንዳንድ ሰው ቢሆን ግን የፈለገ ሞትን ሁሉ ተጋፍጦ ወደ ገንዘቡ ይሄዳል። ሞትን ተጋፍጦ ማለት ነው። አንቺ ግን እንቅጫን፣ እንቅጭ ቁንጫውን ቁጭን ነው ያደረግሻል እንቅጫዋን ማለት ነው። እናም የሚያስፈልገው ቢሆንም እንደዚህ አይነት ነገር፣ አንድ መልእክት ሳልነግርሽ አላልፍም። አሁን በጣም የደከምሽበት የለፋሽበት ብዙ ድካም እና ብዙ ነገር ያየሽበት ንብረትሽ ስለሆነ አንቺ እንኳን አንቺ እንኳን ለማግኘት ካልፈለግሽ ለኔ መልእክት መላት ትችላለሽ መልዕክት አስቀምጭልኝ። ለነገሩ በውስጥ መልእክትሽን ካስቀመጥሽ እንዴት እንደምናደርግ እንነጋገራለን። ከዛም ሰው ልክሽ ንብረትሽ ነው፣ ስምሽን ማዞር ትችያለሽ። በቃ ንብረትሽ ነው። ነገሮችን በራስሽ መንገድ እያስኬድሽ ስለሆነ መቼ ሰላም ማውረድ ፈልጋለሁ፣ መቼ ነው የማስታረቀው የሚለውን ነገር ያው እስካሁን ድረስም እኔም እየጣርኩ ነው። ከአንቺ ምላሽ እስከሚመጣ ድረስ ግን አሁን እያስተካከልሽው እንዳለው ላይፍሽን ይህም የአንቺ ላይፍ ነው ማስተካከል አለብሽ። ይህን ለማስተካከል እኔ እንኳን አልሄደም የምትይ ከሆነ ጠበቃ አርገሽ በተወካዮች ማድረግ ትችያለሽ፣ ውክልና መስጠት ትችያለሽ። የፈለግሽውን ሰው ውክልና ስጪና መሬቱን በውክልና ማድረግ ይቻላል። ይህንን አራት ነጥብ አርገሽ ያዡ። ለአዩ ብለሽ ቤቷ ላይ ደም እሷ አብደለ ሲጀመር እውነትሽን ነው። ብታገኝሽ ሳታስበው ቡን ልታረቅ ትችላለች። እቺ ሰው አስቦ ኩፍል ለፊት አይጣላም። ሳታስቢው እውነትሽን ነው። ግን ለእሷ ፍራቻ ማን ስለሆነች ነው? እሷ ምን ስለሆነች ነው? ማን ሆና ነው? እሷ የምትፈልጊውን ነገር ወይም የሚያፈራሩ የደከምሽውን ነገር በእሷን ፍራቻ የሚቀረው እንትን በረሮ በረሮ ነሽ፣ አለ የግንቦት በረሮ ነሽ። አንድ በረሮ እንደዚህ እንደዚህ ስትል ከቤት ውስጥ ማጥፋት ያቅታል። በፊሊቲ ነው ማንቺ እንደዚህ ማጥፋት። ለነገሩ በረኪና ማይገልሽ በፊሊቲ ማጥፋት በቃ ማክሰም። ቢያንስ እንኳን ጉልበቷ ማለቅ ይችላል። እንደዚህ አይነት ስቴፕ መሄድ ይቻላል። ግብ ግብ ምን አስፈጠረ? ምን ትመስላለች? በእናታችን እንደው የቅናት ጥጓን አይታችሁታል! ለሬጅስትሬት ሄዳ ሰርቲፊኬት የምትጠይቅ ሴት ሰርቲፊኬቱም ይገባኛል ስትጠይቅ ይሄ ማለት ሱመያ ሰርቲፊኬት ስላገኘች ኮምፕሌክስ ቅናት፣ ውሃም አያጠፈው እሳት ላይ ዋላ የተሸክማል። ኧረ ወይኔ ቅናት የቅናት ጥግ፣ እኔ አንቺ ላይ ነው ያየሁት። ደረቅ እንደው እህል ቁጭ ብለሽ ነገር ከምታስኝ ቁጭ ብለሽ በስርዓት እህል እየበላሽ በደንብ እንትም ራስሽን ብጠብቅ ይሻላል። ነገር ነው የምትበይው ምትበይው ሁላ ነገር ነገረኛ በረሮ በረሮ ብዬሻለሁ። የምን በረኪና በረሮ ልጅ በረሮ በሏት። የተከበራችሁና የተወደዳችሁ ድ ቤተሰቦች ፎክራ ሸልላ የላከችው ድምጽ አለ። እኔ ምን ላይ ሰጥቻታለሁ? ያንን ድምጽ አሰማችኋለሁ። ድምፁም ተከታተሉት፣ ይሄ ነው ያደረግክ አይደለ እኔ ከአንተ ጋር ሳጣ ገባ ውስጥ መግባት አልፈለግም። አንድ ሁለተኛ ነገር ደግሞ ባለፈው ያደረግከውን ማረሳውል ከሱ ላይ ደግሞ ትተ ደግሞ ጭራሽ ጭራሽ ብለ ብለ ደግሞ ያሱ ምክንያት አንተም ጣልቃ ገባ በማያገባ ገብተት ነገሮችን አትገጥ ወላሂ ነው ምለ እኔ አንተን ከለቀቁ የእሱ ጥርሱን ነው አደላ ያወለኩለት። አንተን ደግሞ አይንህን ነው ማጠፋለ። አይንህን ነው ማጠፋለ። ተጠንቀቅ። እኔ አለቀ። ደግሞ ስነ ስርዓት የማትይዘው አንተ ይወቅ ደግሞ ጥሩ አቋም እንዳለው ሰው ከኔ ጋር ታወራለህ። አትፈታተልኝም። ጀግና አወራም። እሺ በድርጊት ነው ማሳየት። ጠብቅ፣ እኔ አንተን ካልገደልኩ ጠብቅ። እችም ሶስት ቀን ጠብቀኝ። ያ ፉን ዝጋና አልፈቅድም፣ አትሞጣም። እንግዲህ ጀግንነት እኮ ጀግንነት እኮ በዚህ አይደለም ጀግና መሆኔን ስላወቅኩ ነው። እኔ ዛሬ ጀግና ነኝ። ይሄን ሪከርድ በመላክሽ እራሱ ነው ጀግና ነኝ እያደረግኩ ያለሁት ነገር ነው እንዲህ ሊያደርግሽ የቻለው ጀግና ነኝ እኔ አላወራሁም። ባወራማ እስካሁን ድረስ ብዙ ነገር አወራ ነበረ። ስላላወራሁ ጀግነነቴን እራስሽ አስመሰከርሽ ማለት ነው። ጥግ ድረስ ደግሞ በደንብ ልብ ብለሽ ስሚ እመጣለሁ እቤትሽ እመጣለሁ። ሲጀመር ስመጣ ቤትሽ ሰኢድን ማግኘት ነው ፈልገው ከአንቺ ጋር ለመጣላት አይደለም እየፎከርኩብሽ ያለው። አንቺ በረሮ ነሽ፣ በረሮ ከበረሮ ጋር ደግሞ እንዲህ እንትን በጫማ በረሮ በማጥፊያ እንዲህ ባረገሽ እኮ ትጠፊያለሽ። ግን ሴት ነሽ ደግሞ ሰኢድ አለ፣ ወንድሜ ነው የወንድሜ ሚስት ምን ብዬ ነው፣ ለመምታትም መጥፎ ነገር ለማድረግ አስበው ያንንም ብዬ ነው። በቃ አረካሽኝን። ምላሹን ደግሞ ላሰማችሁ፣ የመለስኩላት ዘቢ፣ እሺ እባክሽ፣ መፎከር ጀመርሽ። እኔ እንደማንም አልሰማሽም። ለማንኛውም እመጣለሁ፣ እስቲ የምታመጭውን አያለሁ። እመጣለሁ፣ ሰይድንም ማናገር እፈልጋለሁ። እመጣለሁ ምን እንደምታመጫ ያለው እስቲ አበዛሹ ሞዛዛ። እንግዲህ እኔ ምላሽ ሰጥቻታለሁ። ኖሮን እኔ ሄጄ አገኛታለሁ። የማገኛት ለወራት ነው ብዙ ስድቦችን የላከችው። በጣም ደባሪ ደባሪ ስድቦች ስለሆነ እነሱን ማሰማት ስላልፈለኩ ነው፣ ግን ብዙ ነው የተናገረችው። እኔ ምክንያቱም አሁን ወደ እኔ መታለች፣ ነገሮችን ለማስተካከል እየጣርኩ ስላለው እኔም ብቻ ነበር ያቃታት እኔ ደግሞ ሄጂ አግኝቼ ምታመጣው ነው ያለው። የምሄደው ሰይድን አውርቸው ቁጭ ብዬ ከሰይድ ጋር በጠረጴዛ ዙሪያ በጠረጴዛ ዙሪያ መነጋገር እፈልጋለሁ። ይሄ ቪዲዮ ላይክ ላይክ አድርጋችሁ ለሱ እንዲደርሱ አድርጉ። አንቺ አንቺ ማለት ይሄን አየሺው እንዲህ አደረግሽ ማለት ነው። ቻው ቼልሲ ትንኝ። እኔ ከትንኝ ጋር አላወራም። ለማንኛውም የተከበራችሁ እና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ በእያላችሁበት ብዝት ይበልልኝ። ያለውን ነገር ቀርጬ ማሳያችሁ ይሆናል። ጠብቁኝ።